ሰላም ሰላም ቤተሰብ፣ እንኳን ደህና መጣችሁ። ጤና ይስጥልኝ ብያለው ያለው ላይክ ሰብስክራይብ እያደረጋችሁ ገባገባ በሉ። ማየት ነው ቆይቻለሁ። በጣም ይቅርታ። ትሪ እንዳይዘጋብኝ ግቡ፣ ገባገባ በሉ።

ወይኔ እናቴ እንዴት ላንብብላችሁ? ኮሜንት ስልክ አላስገባ ማለት ምን አስቦ ነው ማለት? ሰላም ሰላም፣ ቲጂ እንዴት ነሽ? አንተ ደንቆሮ፣ አትወጣም ከዚህ ከብት በኢሞ ሂድና፣ እዛ የምትደልለው እንደልል ቆሻሻ ወንድ ሆነ በሴት ስንት ትነግዳለ፣ እንደ ሴታ ሴት ሴታ ሴት ማይሰለች በየሄድክበት ከሴት ቂጥ ቂጥ ስር ምትሮጥ ፍየል ይመስል ወይ ደግሞ ውሻ ይመስል፣ በየሄድክበት ምን ታነፈንፋለ? ከሴት ቂጥ ቂጥ ስር ውጣ። ገንገበት ምን ገንገበት! አንተን ብሎ ዳዊት ሲጀመር አሁን ስልክ ቁጥሩ በሙሉ ማለት ነው ኢትዮጵያ ላለ ሕዝብ በሙሉ ለቅና ማለት ነው። ለሪት ሪት አላስተኛም ነገሩ እኔም እራሴ አላስተኛም። እሺ፣ እዛ ለጻፍከው ኮሜንት ወይ ደግሞ ለተናገርከው ንግግር ዋጋ አስከፍላለሁ፣ ታያለህ። ሌላው ይቀርቀላል ነው ደግሞ በየሄድክበት እናታችሁ እንደዚህ ትሆን እናሽ እንዲ ትሆን እያልክ በየሚዲያው ሴቶች ጋር ከምትለፋፈጥ ስራ ከዩቱብ ከፍተህ ስራ። በቃ የሚያዋጣ እሱ ነው ጀዝባ አይሰለችም እንዲ? በአላ በየቤቱ እየዞርክ ማውራሽ ነገር አለ ኢሞ፣ ዋትሳፕ ምናምን ከምትል እዛ ኢትዮጵያ ሲጠፋ፣ እንዴ በየሚዲያው እየዞርክ ስምን ከምታጠፋ እዛ ኢትዮጵያ ሲጠፋ፣ ቆማጣ ሲያስጠላ በዓለ ቆይ ከዚ ጀርባ ከዚ ከአሁን እሷን አንስቼ ስልክ ቁጥሩን ለጥፍላቸው። ስልክ ቁጥሩና ይሄ የሚዞልበት አካውንት ይጀዝባ እንኳን ደህና ነው መጣችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢድ ቀዱ ቢስሚላህ ራቆስ የአማንዳ ሸርተሽ ነው መጣን። እንኳን ደህና መጣችሁ። እስቲ ሸርቱላችሁ ስልኩ አላስገባም ብሎ ነበር። ማነውሱ ባለፈው እዚሁ ኤማንዳ ጋር ሀሳቦች ኤማንዳ ጋር እንትና ነኝ፣ ማን ነበረ? ኢክራም ነኝ ኢክራም ወለዩዋ ነኝ ብሎ፣ እኔ እውነትም ኢክራም መስላውኛል። ኢክራም ወለዮች ኢክራሞች ወደ አራት ነው አምስት አሉ፣ ቴሌግራም ላይ ዩቲዩብ ላይ የተዋወቋቸው ማወራቸው ማለት ነው። ግን በዚህ ሰዓት ጠፍተዋል፣ ወላሂ የሉም። እና በቃ መገናኘት አልቻለም። ስልካቸው ምልክትን ባስቀምጥ አይሰራም፣ አይመልሱም። ብደውል ደግሞ እንዳይደወል አድርገዋል ማለት ነው። እና ዩቱብ ተዘግቶባቸው ይሆነ ምናም በሚል እፈልግሻለሁ ዋትሳፕ ይክራም ነኝ ሲል እሺ ብዬ እኔ አንቺ ይህት ስልኬን የሰጠት ብዙ ሰው ስለነበረ እንደውም እስከምትወጡ ሁላ ጠብቄ ነው ስልኬ ሌላ ሰው ይዞት እንኳን እንትን እንዳይረብሽ ምናም ብዬ ማለት ነው። ከኤማንዳ ቤት ወጥቼ ቲጂ ጋ ነበረ ተረኛ ቲጂ ጋ ቲጂ ጋ እንደገባሁኝ ሀይ ሲ ሀይ ብዬ ቲጂ ጋ ገብቼ እየጻፍኩኝ ደወለ። ቪዲዮ ደወለ ማለት ሲደውል፣ እንደ ምን ሆነው ቪዲዮ ደወለችው ብዬ ይገባለሁ። ኢክራም ሳይሆን ስሙ የሚለው ዳዊት ነው። ደግሞ በየገባበት ክርስቲያኖች ጋር ሲገባ የክርስቲያኖች ስም እየተናገር ሴት ነኝ እያለ ማለት ነው። ወላህ ምሬ ነው የምላቸው ሙስሊሞቹ ጋር ሲሄድ ደግሞ ሳዳነኝ ከድጃነኝ ስፈልጊያችሁ ነው ማወራችሁ ነገር አለ እያለ ስልክ ይቀበላል። ወላሂ ስልክ ቁጥር እንደው ይሄ እዚ ጋ እዚኛው ላይ ይሆን አላውቅም፣ ቴሌግራም ላይ ለጥፍላችኋለሁ። ወላሂ ከዛ እንዴት ነው ኢክራም ነኝ ብለህ ከስምክ ዳዊት ሚለው፣ አይ ኢክራም እኮ ነኝ አለ እና ጀምረዋን መጽሐፍ ጀምረው ለምን አታነሽ ማሳየሽ ነገር አለ፣ ደውይ ላሳየሽ። አቤት የአረብ ሀገር ሴቶች እኮ ምናምን እያለ ወላሂ ላዝ ከዚህ በማግስቱ ደግሞ እንደዚሁ እኔ በዚሁ አካውንት በዛ አሁን ቀድም በገባበት አካውንት የገብቼ ኢሞ ማውራሽ ነገር አለ። ይሄ የቀብር ጫት እንዳለውም ቃል የቀብር ጫት ቅሞ የሚገባ ነው እንጂ ትናንትና ያየፉት ዛሬ ይጠፋው ላይ ሰው ልጅ ኢሞ ማውራሽ ነገር አለ። ቁጥር ሽላክልኝ ማውዴ ይላል። እኔ ገመት አጥረገረኩታ ውጣ ያየሁ። ከዛ ወዲያውኑ ንቅል ብሎ ወጣ። ሌላ ቤት ሄጃ ያወላ ወዳ አዝም የሆነ ነገር ጠይቃ ጠይቆ ይመስላል። የሆነ ነገር ስትመልስለት እናሽ እንደዚህ ላርጋት አንቺ እንደዚህ እንደዚህ እያለ ይሳደባል። ወላሂ እሱ አንቺ ነሽ ወይ ማን ነው እሱ? እና በጣም ነው የሚደብረው። ወላሂ ማን ነው እሱ? እኔ ምን አውቃለሁ። ወላሂ እዚህ ጋር ወደ ላይ ካንሸራተችው አለ። እኔ ሲጀመር እውነትም የኢክራም ሴት መስላኝ፣ ወላሂ ቀለም ቀብቼዋለሁ ሁላ ማሬ ሳዲ ወላሂ ስልክ ቁጥሩ ቴሌግራም ላይ ለጠፈላቸዋለሁ፣ ግሩፕ ላይ ማለት ነው። ሰገጤ ነገር ነው እየሄደ ሴቶች ቂጥቂጥ ስር እየዞረ ይሳደባል። ሴቶች እንዲ ላይቭ ላይ ተቀምጡታ የሆነ ነገር ይጠይቃቸዋል። እምቢ የሆነ ነገር ሲመልሱለት ይመስለኛል። ይጂ እናች እንደዚህ ትሁን ይጂ፣ የአረብ ሀገር እንትን ምናምን እያለ ይሳደባል ማለት ነው። ነገርኩሽ እኮ እኔም ሰው መስሎኝ ነው። እውነት ኢክራም መስሎኝ ነው። አስብ እንግዲህ ኢክራም የወለየዋነኝ ኢክራም እንትን ዋነዋነኝ እያለ ነው የሚዞረው፣ እንደዚህ እንትን ላይቭ ላይ የሚዞረው ማለት ነው። ምስኪን የእኔ ብጤ እውነት የሚያውቀው ሰው ስም ሲጠራ ስልኩን አውጥቶ ይሰጣል እኔም ኢክራም ሲለኝ ብዙ ኢክራሞች የወሉ ኢክራሞች ስላሉ አውጥቼ የሰጠሁ ወላሂ ስልኬ ከዛ ቴሌግራም ላይ ደውት ዋትሳፕ ላይ ደውሎ ያልተናገረው ያላወራው ነገር የለም ስልክ አላነሳም ስለው እንዲም ከመጀምሮ ነው ኢክራም ነኝ ተብሎ ሲገባ ስሙ ዳዊት የሚለው ለዋለው በድንጋጤ ያልጻፈው ነገር የለም ወላሂ

እና ይደብራል። እንደዚህ እየዞረ ሴቶችን አዛ ከሚያደርግ ዩቱብ ከፍቶ ቢሰራ ይሻላው። ሌላ ስራ ጠፍቶ ነው ወይ? ደግሞ ዩቱብ ላይ እንጂ ሌላ ሴት የለም። እየዞረ ዩቱብ ላይ ከሚሳደብ እናንትን ካሚ እሺ እንቁስ እና ይደብራል እውነት የየዞኑ የፍየልና ውሻ ይመስል ነሽ ነሽ

አይ እኔ ሲጀመርኩ ሰው አንዴ አንዴ ሰድበሽዋል፣ ወይ ደግሞ አንዴ ነቅተሽበት አለ አይደለ? ይሁን ማለት እኔ ብጤ ደነን ስለሆነ ነው እንጂ እኮ። የመጀመሪያ ቀን እሺ፣ ተፎገርንለት ቢያንስ ወይ ማንዳም ተሁን። እኔ እዛን ቀን ደሞ በቪዲዮ ነበር የገባሁት፣ እኔም ልሁን በስም በምናቀው ሰው ስም ገብቶ ተፎገርን። እሺ፣ ስልክ ሰጠን፣ ሲደወል አላነሳ አለው። ከዚህ ተሳደበ፣ ብሎክ ተደረገ አይደለ? ደግሞ እንኳን ትላንትና ያየው ፊት ደግሞ ዛሬ ሲያየው እንኳን አይባንንም እንደ ሰው።

ያለውን ገንዘብ ለምንድን ነው የምትወጡት? እኔ እኮ ደግሞ ቲጂን ተከትሎ ሲጽፍ እኮ ቲጂ በሌላ ስልክ መስላኛለች። የለም ጠፋ ኮሜንቱ። ያንናደረል እንጂ ዘሙዬ ይሄ በአላ ዑዙ ቢላሂ ሚነ ሸይጣን ሲደጋገም በጣም ገመጣም፣ ያናደረል። የምር እኔማ አሁን ችግር የለውም እኮ አሁንማ ባነኛለሁ ስልኩን። ሲጀመር ስልኩ እስክሪን ሾት ስላነሳሁት ወላሂ። ለሊት ላይ እንዲህ ባለ ትዳር ቢሆን እራሱ ትዳሩን እንዲበጠበጥ ነው ማደርቀው። አይገርምላቸውም። ለሊት ላይ ነው የምደውልለት መቼም ለሊት ላይ አንተኛማ። ስንዞር ጊዜ እንትኑን ምን ጨርሰው ለሊት አይደለ። በእኛ ሀገር ልክ በዛ ሰዓት ታስጮልለታለህ። ቆይ

ይሄም ማጋለጥ ነው ለሚዲያ አልኩሽ እኮ። ያው በስልኩ ነው የምታገኘው እንጂ ዩቱብ የለውም። ፌክ ነው ዩቱብ እራሱ እኮ አንስቼው ነበረ የእንትኑ ቪዲዮ እራሱ የለው ቤቱ ያለው ዩናንዳ አረብኛ ያለበት ጽፍ አንድ ቪዲዮ ብቻ ነው ያለው።

ውስነታትና ልጅ በቃ ይው ታውቁት እኮ ወላሂ ግን የታለ ነበረ ስልኩ። ባትሪን እንዳታዩ ይወላችሁ ስልኩ ይው ይውት። ይሄማ ሌላም እንደዚህ የሚፎ የሚያስፎ እንደዚህ እየደወለ እንደዚህ እንትን እያረገ ያላቸው ካሉ በዚህ መባት ይችላሉ ወላ። ስልኩ ስልኩ ሴት ዘጋኝ። ያው እና ስልኩ ማለት ነው። እያንዳንድሽ በዚህ ስልክ እንኳን ተሳስጣችሁ ወጣ ቪዲዮ አጥረግርጋችሁ ምንድን ነው ቁጥሩ ይሄው እዚህ ቻ እንትን ላይ እየዞረ ፈንደሻ ዩቲዩብ ላይ እየዞረ ወላሂ እየዞረ እንትና ነኝ ኢክራም ነኝ። ክርስቲያኖች ጋር ይገባና የክርስቲያን ሴት ስም ይጠራና እንትና ነኝ ፈልጌሽ ነው ዋትሳፕ ይልና ዋትሳፕ ወላሂ። ላዚ ይኸው እንግዲህ ቁጥሩ ሴቭ ሳላደርገው ነው ይወጣልኝ። እንግዲህ አይታችሁታል። ግን ስሙን ገብቼ የደወለ ልክ ቪዲዮ ደውሎ ልክ ከፍቼ ሳየው ይኸው ዳዊት ነው የሚለው አንተም ብሎ ዳዊት ደግሞ ዳዊት ብሎ ኢክራም አለወ ብዬ ስለሆነው ጠርግ ብሎ ይወጣል። ይሄውና ስልኩ፣ ይሄ የሌባ ስልክ ተርማማጭ ይላል ጉራጌ። እውነቱን ነው፣ ወላሂ አለው ኑሮ። ሁላችሁ ይሄ ነው እንግዲህ፣ እየዞረ ሴትን እንትና ነኝ እንትና ነኝ ለሴት ስም እየመጣ ዳይፐር ግን እንትን ሞዴስ ግዙልኝ እያለ ያለው ባለጌም። እና ምን አምና አረገ ወላሂ እየዞረ ሴት ልጅ ሴቶችን እንትናነኝ እንትናነኝ እያለ እየደወለ ቪዲዮ ካልደወላች ብሎ ይሳደባል። ፈንድሻ ደግሞ የት ነበርሽ እስካሁን ሳወራ አታናጅኛ እንጂ በአል ጥርሳ ሙላ። የኢትዮጵያ ነው ባለጌ አ ወላ። እኔማ አልፋታው ረስቸው ነበር። እንደውም ዛሬ መጥቶ አስታወሰኝ። እሱ ራሱ ኢትዮጵያ ነው ያለው ወላ እንደ ፈንድሻ ሰሞኑን እንትና ጋ እንደዚሁ ኤማንዳ ጋ እየሰራሁኝ እያለ ኢክራም ነኝ አለ። ኢክራም ኢክራም የትኛዋ ነች ስል ኢክራም ወለየዋ አለኛል ኢክራም ወለየዋ ብዙ ናቸው። እኔ የማዋራቸው የትኛዋ ነሽ ማሬ እንትን ስልክ እንዶም ስቀልድ እንዴ፣ ባላገኘሽ ልጅ እንዴ እንደዚህ አስቸኩለሽ የምትፈልጊ ምናምን እያልኳት ኧረ፣ አይጠፋ ምናምን ወላ እያለ እሺ፣ ስልክ ጽፎልኛል ሁላ ስልኩ ማለት ነው። ግን እኔ የጻፈልኝን ስክሪንሾት ሳላነሳ በቃ የኔን ልጻፍልሽ፣ እሺ ውዴ፣ እንደዛም ኢክራም ማካውንት ልጻፍልሽ። ምክንያቱም እኔ ብዙ ወለዮች እንደዚህ ትብላ እያወቅኳቸው ጓደኞቼ አሉ ብዙ እንትን ላይ ማወራቸው ማለት ቴሌግራም ላይ በዩቱብ ጉዳይ በጣም ብዙ ባለ ውለታ የሆኑ ልጆች አሉ። ወላ እውነት እነሱ መስለውኛል። ይጂ አንቺ ደግሞ ከዛ ስሙ ዳዊት የሚለውን ዛ እንዲህ ኢክራም ብሎ ዳዊት አለወይ ብዬ ስለው በድንጋጤ ኢክራም እኮ ነኝ ብሎ ያልተናገረው ያልጻፈው ነገር የለም ወላ እኔ ምክራምን ትላለች። እንዴት ደግሞ ውድኮ ነው ይሄ ነው እኔ ማሰራለታለሁ፣ ይመር እና ይሄን ይመስላል። ይሄ ወራዳ ገብቶ ቢያው ጥሩ ነበረ። ስልኩ አሁን ሌላ ነገር ላይ እንዳታፈጡ እናንተ እዚሁ ላይ አፈጡ። ቀይሪ ቀይሪ የምትሉ ይሄን ልቀይርላችሁ። ወላሂ ነኝ እንዴ? ወንድ ነው እኮ። ወላሂ ነኝ ተላለች እንዴ? ማሪ፣ ይሄማ እንትን ብሎኝ የለ እንዴ? ነገርኩሽ እኮ ብዙ አይነት እብድ። እብድ እኮ ራሱን ጥሎ ኮተት ተሸክሞ መስመር ላይ የሚዞር ብቻ አይደለም፣ ዘመናዊ እብድም አለ። ተናደጅን፣ ንቀሽ ተይው ሱዬ፣ አትናደጅ፣ ንቀሽ ተይው። ተውኩት እኮ ግን የሆነ ብልግናው ያስጠላል ማሬ። ሌላ ቤት እኮ ሌላም ቤት አይቼዋለሁ። ደግሞ መጀመሪያ ላይ የማንዳ ቤት እንደዚሁ ገብች፣ ስልካ ላይ ምናምን ተሳዳደብን ብሎ ካደረጉት አለ። ገና በማግስቱ መጣ እንጂ በማግስቱ እኔ ቤት መጣ። እኔ ቤት መጥቶ እንግዲህ ትላንትና ሰው ትላንትና ያየው ፊት ዛሬ አይባንንም። ይሄ ቃል እንዳለውም የቀብር ጫት ቅሞ የሚገባ ነው መሰለኝ። ስልክሽን ፈልጌው ነበረ፣ ኢሞ ማወራሽ ነበረኝ ብሎ ገባ። አካውንቱን መጀመሪያ ስላየሁት በደምብ ልክ ሳጥረ ገር በፊት ሌባ ቆሻሻ አንተም ብሎ ዳዊት ምናምን ብዬ ስለው ከአንዳንድ ነው ውልቅ ብሎ የወጣ ማለት ምንም ሳይጽፍ ማለት ነው። ከዛ ሌላ ቤት እያንሸራተትኩኝ እሄዳለሁ፣ ይሳደባል። እናትሽ እንዲት ሁን አንቺ የእንትን ልጅ እንትና ምናምን እያለ በቃ የሚያስጠላ ስድብ ወላ ሄል የያዘውን ድንጋይ የያዘው ላኪነት ወለ ድንጋይ የያዘው ወደ ላይ ቢለቀቅ ደስ ይለኛል። ሲጀመር ማለት ነው። ወላሂ ነው የምላችሁ። ወላሂ እየሰማችን ከሆነ እንደ ይሄ ነገር በሰማሁ በሶስተኛ ቀን ነው ምናምን ነው ይሄ ልጅ እንደዚህ የመጣው። ቲክቶክ ላይ ትልቅ አካውንት ያለው ሰውዬ ነው። በተለይ በተለይ የአረብ ሀገር እህቶች እንድትጠነቀቁ ነው ይሄን ጉዳይ ማወራችሁ እያለ የሆነ ትልቅ ሰውዬ ሲያወራ ሰማው። በአሁኑ ሰዓት የተጀመረ ፋውል አለ። የማታውቁት ስልክ አማና አማና ቢደወላችሁ እንዳታነሱ። አውዲዮ ከሆነ ኦኬ፣ ችግር የለው። ግን በቪዲዮ ተሳስታችሁ እንዳታነሱ መጀመሪያ ልክ ቪዲዮ ይደውሉና ልክ ስክሪንሾት አንስተው በፊታችሁ አቀነባብረው ወይ ሳንቲም ይቀበላሉ። ብዙ ልጆች ህይወታቸው እያጡ ነው። ብዙ ሴት ልጆች በተለይ አረብ ሀገር ያሉ እህቶች እየተሸወዱ ነው። ቸግሮኝ ነው እኔ እንትና ነኝ እያሉ ወላ ላዚም እንትን እያሉ ነው እየደወሉ ፎቶዋቸው ፎቶ እያነሷቸው እየተቸገሩ ነው። ተጠንቀቁ ተብሎ እንደዛ በሰማሁኝ በስንተኛው ቀን ነው ይሄ ልጅ እንደዛ ስልኩን ስጪኝ ብሎ ቪዲዮ የደወለው። ግን እኔም ቲጂ ቤት ተረኛ ቤት ስለነበርኩኝ ቪዲዮ አላነሳሁም። ወይኔ ለምን ደወለች ቪዲዮ ብዬ ልክ ልመልስ በጽሁፍ ልመልስ ስገባ ነው ዳይት ማለት ወንድ መሆኑን ያወቅኩት። እና ከባድ ነው በጣም ይሄማ። ቀላል መልቀቅ ብቻ አይደለም ለትልልቆቹ ስልክ ቁጥሩን ለጥፎ መናገር፣ ሴቶች ተጠንቀቁ እንደዚህ አይነት ስልክ ተብሎ ማለት ነው። እሱ ምንድነው ሀሊማና ዶክተር ሮዝን ሊንክላ ኩ ይታሰርላችሁ እየተባለችው ነው። እኔ ዘመድም አላወራ ማሬ ይሻላል፣ አለማውራት ይሻላል። ዘመድ ማለት በሴቭ ስለምት እንተምትዩ አንዴ ግን ደግሞ አንቺ ስደት ላይ ስትሆኝ ከኢትዮጵያ የኢትዮጵያ ስልክ ቁጥር ምናምን ሲመጣልሽ አንዳንዴ አንዴ ወይ ነው የቤተሰቦቼ ስልካቸው የሚብሏቸው ወይ ደግሞ የሆነ መርዶ ሊነግሩኝ ይሆን ብለሽ ተሳስተሽ እንኳን ታነሻለሽ። አንድ አየሻ ግን እንደዚህ አይነት ፈውል በጣም ነው የሚያስጠላው ወላሂ ድንጋዩ ለማን ነው ላንቺ ነዋ መስዬ እና በጣም ከባድ ነው። ይህማ ስል ቁጥሩን በስነስርት ለጥፎ መስራት ነው እንጂ ሳዲ ላንቺ ነው ይሄ ድንጋይ ቅድም ሌባ ብለሽ ስትሳደቢ አልነበረ ልብስ ሰርቃኛ ሲሆንና ወረዳ ነው እንዳታነሱ፣ ሲጀምር ወላይ እንዳታነሱ። ምክንያቱም አንዳንዴ ሰዎች እኮ ወላይ አንዳንዴ ሰዎች የሆነ ነገር ሲያስተላልፉ እኛ የሆነ ጆሮ አንሰጣቸውም። ገብቷቸዋል የሚሳደቡት ወይ የሆነ ነገር እንጂ እንደዚህ አይነት ነገር ሲወራ ምን ብለን እንኳን አንሰማም። ወላይ እኔ በጣም የገረመኝ የዛን ቀን ሰውዬ እንደዛ አውርቶ በሶስተኛው ቀን በአራተኛው ቀን ይሄን ፋውል ሲገጥመኝ በጣም ነው የራሴን የታዘብኩት። አንዳንዴ ቁም ነገር ነው አዳምጡ ሲባል ጫንተ ደሞ ጫንቺ ደግሞ ብለን እለፊ እለፊ እንላለን። ወላሂ እለፉ እለፉ እያል ነው የምናልፋቸው እና ጥሩ አይደለም። አንዳንዴ ቆም ብሎ ማዳመጥ ለእንደዚህ አይነት ጊዜ ይጠቅማል። ወላሂ ወሬው ሳይገባኝ ያለቀ ስራ ነበርኩኝ። ወይ የወሬ ነገር ደግሞ አይሆን ለሽ ቆረጠሻ እነግርሻለሁ እነግርሻለሁ እኔ ውድ እና ለማንኛውም በርቱ። የማታውቁት ስልክ ሲደወላችሁ እንዳታነሱ ተጠንቀቁ። ምክንያቱም ኢትዮጵያ ላይ እንደተባለውም ቃል እኮ ብሏል የቀብር ጫቅማችሁ ነው እንደ የገባችሁ ሲለን ያለ እውነት፣ የቀብር ጫቅማ ብሎ መሰለኝ እንደዚህ ላይ ብላ እየዞሩ በሴት ስም እኔ ጓደኛሽ ነኝ እኔ ሴት እንትና ነኝ። ሙስሊሞቹ ጋር ይገቡና ኢክራም ነኝ፣ ሳዳ ነኝ፣ ሀሊማ ነኝ፣ መርየም ነኝ እያሉ እንትን ይላሉ። ክርስቲያኖቹ ጋር ሲገቡ ደግሞ በክርስቲያን የሴት ስም እየጠሩ እንትና ነኝ፣ እንትና ነኝ ስልክሽን ፈልጌ ነበር በአስቸኳይ ልደውል ፈልጌሽ ነው እያሉ ቴሌግራም ላይ ዋትሳፕ ላይ ኢሞ ላይ እየመጡ ሴትን አዛ እያደረጉ ነው ወላሂ እና ተጠንቀቁ። ርዕሴ ሁሉ ነው ያስረሳኝ ደንቆረው። ይሄ ድንጋይ ለሱ ነበረ ማለት። በዚህ ድንጋይ ወይኔ እናቴ እንትን ከገባት ነገሩ ማነው? ታካሚ ይገባል ለሱ ከገባ ሄደን እናክም አይሻልም? ባይዲ ባይሽ ውዶች በጣም ጅጋር ጋር ያመሰግናል። ወይ ይሄ ከወሽመጥ ወሻራ ይሄ እንደዚህ ወሽመጥ ነው ብለሽ የምታልፊው ነገር አይደለም፣ ወላሂ እኔ እንጃኔ የሚያልኩኮ ነው። ወሽመጥ ብቻ አይደለም፣ ወላሂ አናለም መስዬ የሚያስቅ ነገር አይደለም፣ ወላሂ ማጠኔ ባይገጥመኝና የሆነ የሚጽፉት ቃላቶቹ በውስጥም እንዲህ በዚህ እየዞሩ ሴት ስር እየዞሩ የሚጽፉት ነገር በጣም ነው የሚያስጠላ ወላሂ። በሕይወት በጣም መጠላው ነገር ምንድን ነው? እናሽ እንዲትሁን የሚለው ቃል በጣም ነው መጠላ ወለ በጣም ማለት ነው። እና በጣም ያስጠላ ሴት ሴት ስር እየዞሩ እንትን ማየት። ሶስተኛዎች መጣ ደምን። ይሄ ሶስተኛዎች መጣ ነው ሂባና መሲ እንዴ። ሰው መጥ ብቻ ሳይሆን ይሄ ኩላሊትም ጨጓራም ሁሉም ነገር የሚቆርጥ ነው። አስባችሁታል። እኔ እንትና ጓደኛሽ ነኝ፣ ደውይልኝ፣ ፈልጌሽ ነው ተብለሽ ስልክ ቁጥርሽን ሰጥተሽ በራስሽ ስትዋረጅ ያስበሽዋል። አረ፣ ተረኛ ከግ ተረኛ የለም ወይ? ጉዴ ፈላብኝ። ለምን ወጥቼ አልገባም? ጉሉ። ለማንኛውም ማን ይጠቅማችኋል ይሄ ነው ስልክ ቁጥሩ፣ ለክፉም ለደጉም ያዙት።

መስ ይሄን የመሰለ ጮማ መለጠሽ ባይ እሺ፣ ኑ፣ ኦኬ፣ ገብታለች ተረኛ ማለት ነው። እና ስለነበረን ቆይታ በጣም በጣም እጅጋርጌ አመሰግናለሁ። ውዶቼ፣ በተቻላችሁ አቅም ተጠንቀቁ፣ በርቱ፣ ሽኩረን ብያለሁ ሁላችሁም። ወደ ቀጣይ ታካሚ እንግባና ደግሞ እዛን እንፈተፈታለን፣ አይሻልም? በጣም እጅጋርጌ አመሰግናለሁ ስለነበረን ቆይታ ማለት ነው። ብናደድም በስነ ሰላም ባልላችሁም የማዲስ ይቅርታ እያለሁላችሁ መልካም ምሽት ይሆነላችሁ። ቻው አዝ